አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም፣ ግንቦት 29 በዚህ ቀን ክብር ይግባውና የጌታችንና የመድኃኒታችን ኢየሱስ ክርስቶስ የልደቱ መታሰቢያ ናት። እርሷም በረከትን፣ ይቅርታን፣ ምሕረትን፣ የኃጢአት ስርየትን ተስፋ በማድረግ የቤተ ክርስቲያን ልጆች በየወሩ በዓልን የሚያደርጉባት ናት። ለእርሱም ከቸር አባቱና ሕይወት ከሆነ መንፈስ ቅዱስ ጋራ ምስጋና፣ ስግደት አምልኮት ይገባል ለዘላለሙ አሜን። በዚችም ዕለት ከአንጾኪያ ገዳም አባ ስምዖን አረፈ። የዚህም ቅዱስ የአባቱ ስም ዮሐንስ፣ የእናቱ ስም ማርታ ነው። ስለ እርሱም ድንቆች ተአምራት ሆኑ። ይኸውም እናቱ ገና ሳትጸንሰው መጥምጥቁ ቅዱስ ዮሐንስ ወደ እርሷ መጥቶ የዚህን የቅዱስ ስምዖንን መወለድ ነገራት፣ ከእርሱም የሚሆነውን ገለጠላት። ተወልዶም ሰባት ዓመት በሆነው ጊዜ በአንጾኪያ ወዳለ ገዳም ሄዱ። ራሱንም ወደ ምንኩስና ቀንበር ውስጥ አስገብቶ ታላቅ ገድልን ተጋደለ። መላእክትም አባ ጳጉሚስን እንዳስተማሩት በየሌሊቱ ሁሉ የተገለጡ የምንኩስናን ገድል አስተማሩት። የማይጠፋ የምንኩስናም የገድል አሰራር ገለጡለት። እርሱም አጽንቶ ስጋ ከለበሱ ሁሉ አብዝቶ ተጋደለ። መላእክትም ሁልጊዜ መንፈሳዊ ምግብ ያመጡለት ነበርና ብዙ ከመጋደሉ የተነሳ ከድንጋይ ምሰሶ ላይ ወጥቶ በላያ ሰባት ዓመት ቆመ። ከዚህም ወደ ሌላ ተራራ ሄዶ በሰራው የድንጋይ በዓት ውስጥ እስከ 20 ዓመት ፍጻሜ ከእርሷ ሳይወጣ 20 ዓመት ኖረ። ከዚህ በኋላ ደግሞ ከታላቅ ተራራ ራስ ላይ ወጥቶ በላዩ አርባ አምስት ዓመት ኖረ። መላው ደዩም ሰማንያ ስምንት ዓመት ነው። ይሆም በአባቱ ቤት ሰባት በአንጾኪያ ገዳም ዘጠኝ ዓመት በምሰሶ ላይ ሰባት ዓመት በድንጋይ ውስጥ ሃያ ደግሞ በተራራ ላይ ቆሞ የኖረበት አርባ አምስት ዓመት ጠቅላላ ሰማንያ ስምንት ነው። ተአምራቱን ግን መቁጠር የሚችል የለም። ከእርሳቸው በገሉ ተጽፎ አለ። ብዙ የሆኑ ድርሳናትና ተግሣጻትን ደረሰ፣ እርሱም ለሁሉ የሚጠቅሙ ናቸው፣ ይልቁንም ለመነኮሳት። ከቤተክርስቲያን መጻሕፍትም ብዙዎችን ተረጎመ። ከዚህም በኋላ በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኖር ለዘላለሙ አሚን። በዚችም ዕለት በአንድነት ከከበሩ ዘጠኝ ቅዱሳን አባ አፍፄና አባ ጉባ መታሰቢያቸው ነው። የመነኮስ ይስሐቅና የፊልጶስ ልጅ የንጉስ እስክንድርያ እረፍትነው በጸሎታቸው እግዚአብሔር ይማረን፣ በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም ግንቦት ሰላሳ በዚች ዕለት ለአባቶቻችን ሊቃነ ጳጳሳት ስሳ ስምንተኛ የሆነ